ሰላም እንዴት አላችሁ? ወደዚህ ቻናል ተከታታዮች እንግዲህ ወቅታዊ ሁኔታውን ታውቃላችሁ። ወቅታዊ ሁኔታው ደግሞ የኢትዮጵያ የህክምና ባለሙያዎች እንዳጠቃላይ ሁሉም የጤና ባለሙያ እንግዲህ መኖር አለመቻሉን በተለያዩ ሚዲያዎችም ሲገልጽ ቆይቷል። ለመንግስትም በተለያዩ ጊዜያት ይህንን ሮሮውን ሲያሰማ ቆይቷል። ግን ምንድን ነው ይህን ሮሮውን የሚሰማው አካል ግን አልተገኘም። በጣም በሚያሳዝን ሁኔታ እድሜ ልኩን በትምህርት ያሳለፈ የኢትዮጵያ የጤና ባለሙያ እንግዲህ አሁን ላይ ፖለቲካዊ አጀንዳ ለማራመድ ነው ይህንን ስትራይክ ለማድረግ ያሰቡት የሚል ብዙ የመንግስት አካል አለ። አይደለም የኢትዮጵያ የጤና ባለሙያ አልሞስት 99.9 ፐርሰንት ከፖለቲካ አጀንዳ ንጹሕ ሁሉም ማለት ይቻላል ካሪነት ከገቡት የጤና ባለሙያዎች ውጭ ከካሪነት ውጭ አሉት የጤና ባለሙያዎች ማንም የፖለቲካ አጀንዳ ለማራመድ ሀሳብ ያለው አይደለም። ስለዚህ ጤና ባለሙያዎች መኖር አልቻልንም። የሚታይ ነገር ነው እኮ ሁሉም የሚፈርደው በዚህ ሰዓት ኑሮ እንዴት እየናረ እንደሆነ። የኢትዮጵያ ጤና ባለሙያ ብቻ ላይሆን ይችላል፣ ግን ምንድን ነው የኢትዮጵያ ጤና ባለሙያ ወይም ደግሞ የጤናው ዘርፍ ላይ የሚሰሩ ሰዎች እስኪ አስቡ እስኪ ሰላሳ ስድስት ሰዓት ሰላሳ ስድስት ሰዓት እስከ አርባ ስምንት ሰዓት የሚሆን ያለ ምንም እረፍት ህይወታቸውን ሙሉ ሆስፒታል ውስጥ ነው የሚያሳለፉት። ሌላ ስራ እንኳ ወጦ ለመስራት የሚያስችል ሰዓት የላቸውም። ስለዚህ ኢቨን የመንግስት የስምንት ሰዓት ሽፍት የሚባለውን እንኳ ከዛ ውጭ የሆነ ኦልሞስት። ሁሉንም ህይወታቸው የሚያሳልፉት ሆስፒታል ውስጥ ነው። ስለዚህ ሌላ ስራ ሰርቶ ራሳቸውን ለመደጎም የሚችሉበት ሰዓት እንኳን የላቸውም። ስለዚህ በሚለፉት ልክ በሚለፉት ልክ በርድን ልክ ክፍያ ሊከፈላቸው ይገባል። ሰው ካልበላ እንዴት ስራ ሊሰራ ይችላል? ምን የሚባል አባባል አለ ልጄ ልጄ አንተ ወይም ደግሞ ልጅ አባቱን ዳቦ ሲለምን ጊንጥ፣ ወይም ደግሞ እባብ ወይም የእባብ መርዝ የሚሰጥ አባት አለን? በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ወይም በሁሉም የክርስትና እምነት ተቋማት ላይ ይሄኛው የመጽሐፍ ቅዱስ ቃል ይነገራል። ምንድን ነው? ማንኛውም የመንግስት ሰራተኛ ሊሆን ይችላል። ኢትዮጵያ ውስጥ የጤና ባለሙያውም መንግስትን እንዳባት አድርጎ ነው እየኖረ ያለው አይደለም። ስለዚህ ይህ የጤና ባለሙያ እየጠየቀ ያለው ምንም አይደለም፣ ዳቦ ነው እየጠየቀ ያለው። ወንበር አይደለም የጠየቀ አይደለም። ስለዚህ ወንበር አልጠየቀም። የጠየቀ ያለው ዳቦ ነው ዳቦ የጠየቀህን አንተ በሀገራችን እንኳ ርኅሩህነት አለ አደለ፣ ሰንበዴ ራበኝ ብሎ ወደ ቤት ሲመጣ በእንግድነት ታስተናግደዋለ። የትኛው የጤና ባለሙያ ነው ቤት ሰርቶ የሚኖረው ኢትዮጵያ ውስጥ? ከድሮዎቹ ከአስራ ዘጠኝ ዘጠና በፊት ከተመረቁት ውጭ በእርግጠኝነት እነግራቸው፣ ከዚያ በኋላ የተመረቀ ማንም የጤና ባለሙያ ቤት የለው። ማንም የጤና ባለሙያ አብዛኛው ከሀብታም ቤተሰብ ካልተወለደ፣ በቀር ስለዚህ ሁሉም እየተንከራተተ አብዛኛውን ህይወቱን በትምህርት ያሳለፈ ነው። ለቢዝነስ ተኮር ስራዎችን አልሰራም። ስለዚህ ብዙ ጊዜውን ሀገሩን ለማገልገል ያሳለፈው በትምህርት ነው። ስለዚህ በድህነት የሚኖር ነው። ሞስት ሁሉም ሁሉም የጤና ባለሙያ በድህነት ከእጅ ወደ አፍ በሆነ ህይወት ላይ የሚኖር በጣም አሳዛኝ የሆነ ባለሙያ ነው አይደል? የኢትዮጵያ የጤና ባለሙያ አብዛኞቹን ሀገራት ብታዩ በጣም ትንንሽ የሚባሉ ደቡብ ሱዳን እንኳ ብንመለከት ለጤና ባለሙያው የምሰጠው ትኩረት በጣም ከፍ ያለ ነው። ከክፍያ መጠናቸውም አመርቅ የሚባል የክፍያ መጠን ነው የሚከፈላቸው ሁሉም ሀገራት የአፍሪካ ሀገራት ደሃ ሀገራት የሚባሉት ከሁለት ሺህ ዶላር ያነሰ አይከፍሉም ስለዚህ የኢትዮጵያ ጤና ባለሙያ ግን ከሰባ እስከ ሰማንያ ዶላር ይከፈለዋል እሱም አቬሬጅ መኖር አይችልም የኢትዮጵያ ጤና ባለሙያ በአሁኑ ሰዓት ማለት ነው አይደነው እንግዲህ አሁን ላይ ልጆቹን በማሰር በማዋከብ ላይ ይገኛል የታሰሩ ጅሎችን ወደ በኋላ ማን ማን እንደታሰሩ በየቦታው ያሉ እንትን ያሉትን መረጃዎችን አደርሳችኋለሁ። ነገር ግን እንደዚህ መሆን ያለበት ብዬ አላምንም። ሁሉም ነገር ሰው አንተ ዳቦ ሲጠይቅህ ዳቦ ለጠየቀህ የእባብ መርዝ አይደለም የምሰጠው። ባለሙያውን ማሰር ማለት የእባብ መርዝ እንደመስጠት ነው እኔ ምቆጥረው። ስለዚህ ባለሙያውን ማሰቃየት፣ ባለሙያውን ሰቆቃ ህይወት እንዲገፋ ማድረግ ለምን? አንድ ሀገር እንድታድግ ከተፈለገ ጤናማ፣ ጤናኛ የሆነ ትውልድ፣ ጤነኛ የሆነ ማህበረሰብ ያስፈልጋል። ጤናው ደግሞ ከፈጣሪው በታች ከእግዚአብሔር በታች ወይም ደግሞ እንደሚያመልከው እምነት ከዛ በታች ሊጠበቅ የሚችለው በጤና ባለሙያዎች ነው አደለ? ስለዚህ አንተ እንኳ በዓል ለማክበር እኮ በዓል ስታከብር በነጻነት በዓል የምታክብር ብትታምም የጤና ባለሙያ እንደሚያክምህ እምነት ስላለህ ነው። ወታደር ለሀገሩም ሊዋጋ የሚችለው ወይም ደግሞ ሀገሬ እንዳር ድንበር ጠብቃለሁ ብሎ ለውጊያ የሚወጣው ቢመታ የጤና ባለሙያ እንደሚያክመው ሙሉ እምነት ስላለው ነው። ስለዚህ ወታደር ለምን ይዋጋል? የጤና ባለሙያ ከሌለ ወታደር አታገኝም። ወይም ደግሞ ወታደር ወጡ አይዋጋም። ስለዚህ ወታደሮች፣ ስለምንድነው የጤና ባለሙያን ለማዋከብ የተነሳችሁት? ይሄ እውነት ተገቢ ነውን? እናንተ ተማታችሁ ስትመጡ እኮ ቁስላችሁን ሳይጸየፍ ደማችሁን ሳይጸየፍ ይበን ሰገራችሁን ሳይጸየፍ የሚያክማችሁ እኮ የጤና ባለሙያው ነው አይደል። እናት አባት እንኳ ሆስፒታል ውስጥ ሳይኖራችሁ እያገላበጠ የሚያከማችሁ ምግብ እየሰጠ ሁሉንም ነገር እያደረገ ሳይኖረው ሆስፒታል ውስጥ ባይኖር መድኃኒት ከኪሱ እያወጣ የሚያከማሽው ወታደሮች ታውቃላችሁ እኮ አይደለ? የተመታችሁ ወታደሮች መቼም ይህን የምትደርሱት ናቸው አይደለ? ስለዚህ የጤና ባለሙያን ማዋከብ የመንግስትን ትእዛዝ ለማስፈጸም ይህንታን ምን አስፈለገ? ዛሬ የምታስረው ዛሬ የምትደበድበው የጤና ባለሙያ አንተን ቁስል ሳይጸየፍ የአንተን ደም ሳይጸየፍ ይህን ያንተን ሰገራ ሳይጸየፍ የሚያክምህ የጤና ባለሙያ ነው። እናት አባቶችህ ሳይሰሙ አንተን አድኖ ወደ ቤተሰቦችህ የሚልክህ ይሄ የጤና ባለሙያ ነው። ከተመታህ በኋላ እንደተሰበረች አህያ ነው መንግስት አውጡ የሚጥልህ እኮ። ይሄ ምንም የታወቀ ነገር ነው አደለ? ስለዚህ የጤና ባለሙያው ላይ ፈርጣማ ክንድህን የምታነሳ አንተ የኢትዮጵያ ወታደር፣ እውነት የጤና ባለሙያ ባይኖር አንተ እውነት ወጥህ ለመዋጋት አትዋጋም። አሁን አገሬን ወዳለሁ። ስለዚህ ሁሉም ሀገሩን ይወዳል። የጤና ባለሙያም ሀገሩን ይወዳል። ሲቪል ማንም ስራ የሌለው ኢቨን ሀገሩን ይወዳል። ሀገር አይወዱም የሚባል እንትን የለም። ገብቶ ኋላ አይደል? ስለዚህ ሀገሪቱን ከሚግጧት የሆነ ቦታ ላይ ተቀምጠው ተሸውጠው በካሬነት ስም አገሪቱን ከሚግጧት ውጭ ሁሉም ኢትዮጵያዊ ሀገሩን ይወዳል እያስባለሁ ሁሉም ኢትዮጵያዊ ከሌ ከሌ ምንም በብሔርም ኢቨን ሚል ያ አይደለም። ሁሉም ኢትዮጵያዊ ሀገሩን ይወዳል። ይህም የሚታወቅ ነገር ነው። ስለዚህ ፖለቲካዊ አጀንዳ የሚያራምድ የኢትዮጵያ የጤና ባለሙያ ሊኖርም አይችልም። እየጠየቀ ያለው የኢትዮጵያ የጤና ባለሙያ የዳቦ ጥያቄ ነው። የመኖር ያለ መኖር ጥያቄ ነው። ስለዚህ ጥያቄዎቹን አይቶ መመለስ ሲገባ የኢትዮጵያን የጤና ባለሙያ በዱላ እየደበደብክ አሰራሁ ማለት ጤናው ዘርፍ ላይ ሊመጣ የሚችለውን ውጤት ተጽዕኖ ማሰብ እንዴት ተሳን? ኢቨን ለዛሬ ብቻ አይደለም ማሰብ ያለብን። የንግቡ ትውልድስ የንግቡ ትውልድስ ዛሬ ይህንን የጤና ባለሙያ ካላስተማር ነው ይህን የጤና ባለሙያውን ወደ ጤና ተቋም እንዲመጣ እንዲማር ካላደረግ ነው የነገ ትውድድ ማን ነው? ጤና ባለሙያስ ገብቶ ሊማር የሚችለው ከዚህ በኋላ ሜዲሲን ገብቶ የሚማር ይኖራል? ላይኖር ይችላል። ያለውን ሰው አንደኛ ጥቅሙ ላይ ነው የሚያየው፣ ብዙ ጊዜ አይደለ ፊልድ ሲመርጥ። ድሮ እኛም ስንመርጥ ሜዲሲን እንደዚህ ነው ምናምን ተብለን የገባን። መጀመሪያ ሰው የሚያየው ያኖረኛል፣ አያኖረኝም ይሄ ፊልድ የሚለውን ነው። ለምን ድሃ አገር ነች። ስለዚህ ያኖረኛል፣ አያኖረኝም። አሁን ላይ ሜዲሲን አያኖርም ከተባለ ፎር ሹር ሀንድረድ ፐርሰንት ማንም ሜዲሲን ገብቶ ሊማር አይችልም። ወይም ደግሞ ሌሎቹም ሌሎቹን የጤና ዘርፎችም ቢሆን ማንም ገብቶ ሊማር አይችልም። ስለዚህ ከአስር ዓመት በኋላ ትውልድ ይጠፋል። አደለ ከረንት ያለው የጤና ባለሙያ እያረጀ ይሄዳል። ከዛ በኋላ ደግሞ ተተኪ ትውልድ ከሌለ ሀገሪቱ ጥንት ከውጭ አምጣ እንደ እንትን እንደምትለው እንደዛ ነው ሊሆን የሚችለው። ስለዚህ አንዳንድ ትውልድን ማስቀጠል የሚባል ነገርም አለ። ትውልድን ስታስቀጥል ደግሞ ሙያው እንዳይጠፋ ጠንክረህ ከሰራህ ነው ትውልድ ልታስቀጥል የሚችል ነው። አዘርዋይስ ሙያው በዲስ ሳቲስፋክሽን የሚጠፋ ከሆነ ትውልድም በዛ ውልክ እየጠፋ ነው የሚሄድ። አሁን በዚህ ሰዓት ስለ ሜዲስን መማር የሚያስብ አንድም ትውልድ የለም። እኔ ብዙ ልጆችን ጠይቂያለሁ። ታች ክላስ የሚማሩት ልጆችን ጠይቂያለሁ እንዴ እንደ ሌላው ማህበረሰብ ስለ ህክምና ምን ያክል አስከፊ እንደሆነ ያውቃሉ። ብዙዎቹ በጣም ያውቃሉ። ስለዚህ ብዙዎች መጀመሪያ የሚያኖራቸውን የትምህርት አይነት ነው የሚመርጡት። ስለዚህ ለወደፊት በዚህ ፊልድ ሊማር የሚችል ባለሙያ ተማሪ ላናገኝ እንችላለን። ስለዚህ ይሄንን ትውልድ ብቻ አይደለም የምናጠፋው፣ እያጠፋ ነው ምን ይሄድ ይሄ ትውልድ እርግጠኝነት ነገነገ ጥያቄው ካልተመለሰለት ግማሹ ወደ ስደት ነው የሚዳረግ፣ ግማሹ ደግሞ ሞያ ወይም ደግሞ ስራ ወደ መቀየር ነው የሚሄደው። ስለዚህ ይህም ትውልድ ይጠፋል፣ ለወደፊትም ደግሞ ተተኪ ትውልድ ሳይተካ የወደፊት ትውልድም ደግሞ መክኖ ይቀራል። ስለዚህ ለምንድን ነው ይህን የማናስብበት? ኢትዮጵያውያንም መንግስትም ስለዚህ ጉዳይ ቢያስብበት ደስ ይለኛል። ስለዚህ ሁሉም ችላ ሌላው የማይገባ ሂደት ነው ብዬ ነው ማስበው። ለሁሉም ግን ልቦና ይስጠን።